ከእንደዚህ አይነት ነገር የጸዳ ለመሰናችሁ ነገ እነዚህ ሰዎች ቪዛው ተሰርቶላቸው ብሩን ከፍለው በሶስት ወር ቢከነሰሉ መጥተው እናንተ እርዱ ብላችሁን ለእናንተ እርዳታ ለመሳተፍ ፈልገን ያው ጉድ ሆነን ብለው እኛ ኑ ነው የሚያብጠለጥሙ። ስለዚህ ከዚህ እንደዚህ አይነት ነገር የጸዳ እርዳታ ቢሆን በቃ ስጡ፣ ከፈጣሪ ይሰጣችኋል። ከፍሽ አንድ ብርም ቢሆን በአኩ የሚሰጥ ነው እኛ የምንፈልገው እንጂ እንደዚህ አይነት እንደዚህ ያርግላችሁ እንደዚህ ላርግላችሁ ሰው ተገቢ አይደለም። ምክንያቱ እዚህ ዱባይ ላይ ያለውን ችግር እኛ ነን። ደም እየተፋ እየቀመሱ ያሉ ልጆች፣ አራት ሰው ቀላል እንዳይመስል። ተስፍሽ ስንት ብር እንደሚያገኝበት ስለዚህ፣ እና እንፈልግ። ይቅርታ ግን ለዚህ አባባል፣ በቃ በሐቅ ሐቅ ሆኖ እንጂ። እናቴ እሺ፣ ሌትስ ጎ ፋሚሊ፣ ሌትስ ጎ የተስፍሽ ተራ ነው። እሺ፣ ከታች ጻፉልን። ቤተሰቦች ጠፋን ነበረ ዶላር ብላለች። ከዱባይ ከዱባይ ሰማንያ ድራም ነው ዶላር። እሺ እየጠራሁ ነው። ሳራ ሶስት መቶ ድራሃ ምን ይልካል ብላለች። ሳራ ሳራ እየመዘገባችሁ ነው አይደለም? ታራ 300 ድርሃም ብላናለች። እንግዲህ አምስት ደቂቃ ብቻ ነው የቀረን። ከዛን ወደ ገዝት ደግሞ እናስገባለን። እሺ አሁን ኮመንት ላይ ብቻ ጻፉልን ለሁሉም እንዲዳረስ ነው። ገዝት ላይ ከማስደማታ ከዛ ቤት ጌቱን መቶ ሺህ እናስገባቸዋለን ሚ መቶ ሊረ የምትሰጡ ቀጥሉበት። ግፍት ከታሽ ደግሞ በሀቢባ ስም አረ ሸፈኑት፣ ፋሚሊ ናቸው። ሁለት መቶ

ሀምሳ ዶላር ብላለች። አዶኒ በአዶኒ ስም ብላለች። ሰላም፣ እንዴት አመሻችሁ? ሁላችሁ ነው እሺ፣ ቀጥሉ ቃላችሁን ከታች ሰላም፣ ብርሃን እንዴት ነህ? ብርሃኑ ቱ አብርሽ ፈጣሪ ባለቤትን ጨርሶ ይማርልን ወንድም እየነገው ስለሆነ ነው ይቅርታ የኢትዮጵያን አርባ ሺህ ብር አስገባለሁ ነ ብርሃኑ ስስር እናመሰግናለን። በወጣ የተካብር አንዱ ሃምሳ ዶላር ነ ብሏል። ከታች የምትገቡ ሰዎች

መቶ ሺህ ጊፍቱን ጊፍቱን መቶ ሺህ በቃ በሀቡ ስም እዚህ ባለ ነው ስም መኪናም ጥንቸልም ልቀቁ። መቶ ሺህ ሙሉት ጊፍቱን ቲክቶክ የኔ ታዋቂነት ሰዎች ጋር ብቻ አይደለም ቲክቶክ ራሱ ያገኛል አይገርምሽም ኑሪልኝ የየሄ አምሳ ዶላር እየለካችሁ አብር

አብርሽን እየነካችሁ አሁን አዲስ ስለመጣችሁ ያው አብርሽ እና ባለቤቱ የመኪና አክሲደንት ደርሶባቸው ባለቤቱ በጣም ኮማ ውስጥ ነው ያለችው። እሷን ለማሳከምና ለአንዳንድ ነገር እንዲሆናቸው ነው እየተባረርን ያለ ነው አጋጣሚ ግን እስኪ ሰው እያስገባችሁ ትዙ ተስፋዬ ሀምሳ ድራ እንትን ነው ድርሃም ነው አይደለ ድርሃም ድርሃም ነው ተስፍሽ ዶላር ድርሃም ሳ አንዴ ግፍት የምትሰጡ በጣም እናመሰግናለን። ግን መቶ ሺ ብትሞሉትና ቃል ብንቀበል እንዴት ደስ ይላል። እስኪ ያላችሁ ላብርሽ፣ ላብርሽ መቶ ሺ መቶ ሺ አርጉት ላብርሽ። ሜሪ ሀምሳ ዶላር እያለች ነው። ሜሪ ሜሪ ሀምሳ

እግዚአብሔር ይመስገን እኔ ወዲህ ጓደኛዬ የሀምሳ ዶላር ሰታኝ ነበር። ያው በሊፍ ስለምንታይ ለመታመን ያህል ነው። ሀምሳ ዶላር የቤቴ ልጅ አስር ዶላር ሰታኛለች፣ በእኔ በራሴ ሀምሳ ዶላር ለአብርሶች። Thank you.